ለአንክሮ ለተዘክሮ ለምግብነት ሲባል ማን እንዲያነክር ማን እንዲዘክር ማን እንዲመገብ ሰው እንዲመገብ ሰው እንዲያነክር ሰው እንዲያስብ ብለናል። ስለዚህ ፍጥረታት ማንን ማዕከል ያደረጉ ናቸው? ሰውን ፍጥረታት በሙሉ የተፈጠሩት ለማን ነው? ለአዳም፣ ለሰው በጣም አስፈላጊ ስለሆነ በኋላ ከክርስቶስ ከሱ ድህነት ጋር ከፈጸመው ድህነት ጋር የሚገናኝ ስለሆነ እና ይህ በጣም ያዛለብን ሰው ነው ለሰው ነው የተፈጠሩት፣ ለአዳምና ለህዋን ነው የተፈጠሩት ፍጥረታት። ምን ማለት ነው? ፍጥረታትን አይቶ ማንን እንዲያስብ? እግዚአብሔር ፈጣሪያቸውን፣ እግዚአብሔር እንዲያስብ ፍጥረታትን አይቶ ፈጣሪያቸው እግዚአብሔር፣ እጹብ ያንተ ስራ እያለ እግዚአብሔር አምላኩን እንዲያስብ እንዲያደንቅ፣ ከዚያስ ደግሞ የተፈቀሩለትን ተመግቡ፣ አሁን ማንም ስባት እንዲል እግዚአብሔርን፣ ለእግዚአብሔር ምስጋና እንዲያቀርብ፣ በዚህ ህይወቱን እንዲያገኝ ፍጥረታት የተፈጠሩት ለአዳም ነው። ለመጀመሪያው አዳም ለመጀመሪያው ይቱ ሄዋን፣ እሺ ግን አዳም እና ሄዋን በዚህ ክብራቸው ጸንተዋል፣ ሌላ ጉዳይ ነው። ይህ በመጀመሪያ በራሱ ቀደም ብለን የገለጽ ነው። አሁን ከማቋረጣችን በፊት የገለጽ ነው። ሊቁ ቅዱስ ጎርጎርዮስ ዘኑሲስ ከፍጥረታት ሁሉ መጨረሻ መፈጠሩ ሰውን በክብር አያሳንሰውም፣ ሰውም እንደውም ያልቀዋል እንጂ ይላል። ምክንያቱስ እኛ እንኳን በእኛ በሰዎች ስርዓት በእኛ እናኖር አንድ ጥቁር እንግዳ ከባድ እንግዳ ልንቀበል ስንል መጀመሪያ በቤታችን ሁሉን ነገር እናዘጋጅለታለን። በአቅማችን አለን የሚያርፍበትን እናዘጋጃለን። የሚመገበውን፣ የሚጠጣውን እናዘጋጅለታለን። ከዚያ በኋላስ ያንን እንግዳ ምን እናደርጋለን? እንቀበላለን። ልክ እንደዚያ ሁሉ ይላል ቅዱስ ጎርጎርዮስ መጀመሪያ አዳም ሊገለገለባቸው ለአዳም የሚያስፈልጉትን ፍጥረታት ፈጠረለት። ከዚያ አዳምን ያህል እንግዳ ወደ ዓለም ምን አደረገ? አምጥቶ ፈጠረ። ስለዚህ አዳም ወይም ሰው ከሌሎች ፍጥረታት አያንስም፣ በክብር ይበልጣል እንጂ ይላል። ሌላም ሰውን በተፈጥሯዊ ክብር ከሌሎች ፍጥረታት እንዲልቅ እንዲበልጥ የሚያደርጉት ጉዳዮች አሉ። ሌላው ጉዳይ ምንድን ነው? ሌሎች ፍጥረታት በእግዚአብሔር መልክና ምሳሌ ነው የተፈጠሩት አይደለም። አዳም ግን በእግዚአብሔር መልክና ምሳሌ ነው የተፈጠረው። ምን ማለት ነው? እግዚአብሔር መልክ ልክ እግዚአብሔር ለእኛ አይነት ጆሮች ለእኛ አይነት ደግሞ አይኖች አሉት ማለት ነው? እንደዚያ ነው አይደለም። እዛው ላይ ለምሳሌ በኦሪት ዘፍጥረት ምዕራፍ አንድ ቁጥር ሀያ ሰባት ላይ የተረጉምልናል ሀያ ሰባት ላይ ምን ይላል መጀመሪያ እግዚአብሔርም ሰውን በእግዚአብሔር መልክ ፈጠረው ይልና በምድር ላይ ያሉትን እንስሳቱን አራዊቱን አሶችን ሁሉ ይገዛ ዘንድ ይላል። ስለዚህ ምን ማለት ነው? እግዚአብሔር መስሎ መፈጠር ውስጥ ምን አለ? ግዛት አለ። ዶሚኒየን የሚባል ግዛት፣ ገዥነት አለ ማለት። ሌላ ምን አለ? ነፃነት አለ። ከዚሁ ጋር ነጻ ፈቃድ አብሮ ይነሳል። ሌላ ምን አለ? ልጅነት አለ። ልጅነት በልጅነት ነው እግዚአብሔር የሚመስለው ምን ማለት ነው? ከሶስቱ አካላት ልጅ ወልድ አለም ይባላል። ሶስቱ አካላት አንዱ ምንድነው? ማን ነው ስሙ? ወልድ ወልድ ምን ማለት ነው? ልጅ ማለት ነው። ስለዚህ በወልድ አምሳል ላይ የተፈጠረው በክርስቶስ አምሳል በዚህ በቤተ ክርስቲያን አባቶቻችን ካህናት በሚቀድሱ ቅዳሴ ቅዳሴ ቄርሎስ ይባላል። ምናልባት ከገጠ ነው ሐምሌ ሶስት ዝክሩ ስለሆነ በዚያ ቀን ግጻዌ የሚያዘው እሱ እሱ ላይ ምን ይላል? ቅዳሴ ቄርሎስ ላይ ወይቶ ቁላ መልክ እንተተለካት በአምሳሌሁ ለጊዜ ኢየሱስ ክርስቶስ ወልድ ወፍቁር ከዘታ ፈቅም ስለዚህ ስለዚህ ስለዚህ ብሎ እየለመነ ነው የሚመጣው የምልጃ ልመና ማለት ነው። ከዚያ በኋላ ይህን መስዋዕት ብናቀርብልን በምትወደው በፍቁር ስላለ በልጅ በኢየሱስ ክርስቶስ በእሱ መልክ ለተቀረጸችው መልክ በሙሉ ነው በአምሳ ለማን በአምሳ ለክርስቶስ ለተፈጠረው ፍጥረት በሙሉ ነው ይላል ምን ማለት ነው በኋላ ከአምስት ሺ አምስት መቶ ዘመን በኋላ ከእመቤታችን ተወልዶ በሚገለጥበት መልክ እግዚአብሔር ሁሉን ቻይ ስለሆነ አስቀድሞ ማንን ፈጠረ ሰውን ፈጠረ አዳምና ሔዋን ይሄ ደግሞ እንዲሁ ቅዳሴ ላይ ለመጀመሪያ የተነገረው እዛ መጽሐፍ ቅዱስ ላይ ምን ይላል ቅዱስ ጳውሎስ ሮሚያ አምስት አስራ አራት ላይ ማለት ነው ምዕራፍ አምስት ቁጥር አስራ አራት ላይ ፊተኛው አዳም ይላል የመጀመሪያው አዳም የሔዋን ሙሽራ አዳም ይመጣል አለው ለብስ ለሁለተኛው አዳም አምሳሉ ነውና ይላል። ፍጹሙ አዳም አይደለም እያለ ነው። በዛው ግን በማን አምሳል የተፈጠረው በኋለኛው አዳም በክርስቶስ በሁለተኛው አዳም በክርስቶስ ማየተኛው አዳም ተፈጠረ። የመጀመሪያው አዳም ተፈጠረ። ከጊዜ በላይ ለሆነ እግዚአብሔር ይቻላል። ምንም ከባድ ነገር አይደለም። ለዚህ ነው አቀደም ብለን የገለጸው የቅዳሴው ኃይለ ቃል የሚመጣው በዚህ ምክንያት ወገን ተኩላ መልክ እንተተለካት በአምሳ ሊሆን በጊዜ ነው በመድኒ ነው ኢየሱስ ክርስቶስ ወልቅ ወፉቅር ቅዘት አረቀል በምትወደው በልጅህ በወላጅ በወዳጅ በኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ አምሳል ስለተቀረጸች መልክ ሁሉ ስለተፈጠረ ፍጥረት ሁሉ እያለ ነው። ስልክ እውነተኛ አዳምነት የት እንዳለ በዛው እየነገረ ነው እንመጣበታል ግን ሰው በተፈጥሯዊ ክብሩ ከፍጥረት ሁሉ በላይ የሚሆነው ፍጥረቱ አንደኛ ለእሱ የተፈጠረለት ነው አንድ ሁለተኛ እርሱ ብቻ በእግዚአብሔር መልክ እና ምሳሌ የተፈጠረ ነው ማን ሰው መልክ ያለሆኑ ደግሞ አሁን ገባ ብለን አየነው ነው መልክ ሲል አንደኛ መግዛት ነው ገዥነት ነው ሌሎች ፍጥረታትን የመግዛት ጸጋ አለው ሀብት አለው ማለት ነው በኃጢአት ምክንያት ይህ ቀርቶ ብለን ግን በኋላ በቅዱሳን ላይ አይተነዋል። በቅዱሳን ላይ አይተነዋል። አሁን ነገር በቅዱሳን ላይ ጻድቁ አቡነ ሳሙኤል ዘዋልድባ አናብስትን እየጋለቡ እያዘዙ ይኖሩ ነበረ ሲባል አሁን ሰው መደነቅ የለበትም። ጻድቁ አቡነ ገብረ መንፈስ ቅዱስ ይህን ያህል አናብስት ይህን ያህል አናብስት ይታዘዙላቸው፣ ይገዙላቸው ነበረ ሲባል ሰው መደነቅ የለበትም። እንደም አንዳንዱ እስከ መካድ ድረስ ይሄዳሉ። እንዴት ይሉን ይችላል ነው ነው የተፈጠረው ሰው ለዚህ ለመሆን ነው ምን ለመግዛት ፍጥረታትን ለመግዛት። ኃጢአትን ፍጥረታትን እንዳንገዛ ከፍጥረት ጋርም እንዲሁ እንዳንዋሀል እንዳንስማም አይደረገም። ኃጢያት ነው በመሃል መጥቶ፣ ግን ከዛ ኃጢያት ወጥተው ጽድቅን ያገኙ በቃል ኪዳን የተዋቡ ቅዱሳን አሉ። የተፈጥሮ የሰው የተፈጥሮ ክብር እና ይባቸዋል እና የሚያስደንቀው አሁን ደግሞ የሚያስተውል ካለ የሚያስደንቀው የእነሱ እንስሳትና አራዊትን መግዛት ሳይሆን የእኛ ለመግዛት ነው። አይደለ ግን ያው ብዙዎቻችን ምን ይላል አባ እንጦንስ ባህታዊ በመጨረሻው ዘመን ሰው ሁሉ ያብድና ጥቂቶች ሳያምኑ ይቀራሉ። ሰው ሁሉ ስላበደ ማበድ ኖርማል ይሆናል። ማበድ መደበኛ የሆነና ያላበሉት እናንተ እብዶች ናቸው ይላል። ምክንያቱስ እኛ ስላመሰላቸው አሁን እንደዛ ነው ይመስላል። አሁን ብዙዎቻችን ዓለም ላይ ያለን ሰዎች ከተፈጥሮ ጋር አንስማማም። ኃጢአት ሰልጥሞብናል። ስለዚህ ተፈጥሮ እንኳን በእኛ ልትታዘዝልን ተፈጥሮኛ ትጎዳናለች። ግን ተፈጥሮ የሚታዘዝላቸውን ቅዱሳን ስናይ በተአምራትም በገላትም አየለም። ይሄማ የእብደት ሀሳብ ነው፣ እንዴት ሊሆን ይችላል ምላል ልክ ትንቢት ማለት ነው፣ ይፈጸምብናል እንጂ ትክክለኛው የሰው ክብር ያ ነው። የሰው ክብር ያ ነው። ፍጥረታትን ማዘዝ እንደ ኢያሱ በኋላ እንደሁ እንደ አባ ሳሙኤል ፀሐይን ማቆ ተፈጥሮን ማዘዝ መግዛት ማለት ነው። ግን ተፈጥሮን ማዘዝ መግዛት ማለት በማን ጸጋ? በእግዚአብሔር ጸጋ በእግዚአብሔር ኃይል ከእግዚአብሔር ጋር ተዋደው ተዋህደው ስለሚሆ ሚሉትን እግዚአብሔር ያደርግላቸዋል። በወዳጅነት በወዳጅነት ያደርግላቸዋል። እኛ በአቅማችን ለምንወደው አናድርግም እናደውቀ እንኳን በተፈጥሯዊ ክብር ሰው ከሁሉ ፍጥረታት ይበልጣል በመልክና በምሳሌ ስለተፈጠረ። ሶስተኛ የፍጥረት ሁሉ መካከለኛ ነው ሰው ምን ማለት ነው መካከለኛ ማለት በኋላ፣ ነገረ ክርስቶስ ላይ ይሄ ቃል ይደገማል። መካከለኛ ምን ማለት ነው? በመካከል ያለ ማለት ነው። በምንና በምን መካከል? ከተፈጥሮ አንጻር በግዙፋሙ ፍጥረታትና በረቂቃሙ ፍጥረታት በምድራዊ ፍጥረታትና በሰማያዊ ፍጥረታት፣ በሚታዩት ፍጥረታትና በማይታዩት በረቂቃኑ ፍጥረታት መካከል ያለ ማለት ነው ሰው። ስለዚህ ምን ማለት ነው? በዛው ምን እያለ ነው? ሁለቱን የፍጥረታት ወገኖች የሚያገናኝ ሁለቱ ወገኖች የፍጥረታት ወገኖች ምን ይሉበት፣ የሚገናኙበት የሚዋሃዱበት፣ አንድ የሚሆኑበት ማለት ነው ሰው። ይህን እንዴት ነው ሰው ያገኘው? ሰው የስጋና የነፍስ ተዋህዶ ማለት ስጋው፣ የሚታይ ነው አይደለም የሚታይ የሚጨበጥ ነው። ነፍሱስ የማትታይ የማትጨበጥ ረቂቅና፣ ስለዚህ በስጋው ከምድራውያን ፍጥረታት ጋር ይዛመዳል፣ በነፍሱ ደግሞ ከሰማያውያን ፍጥረታት ከመላእክት ጋር ይዛመዳል። ስለዚህ ምድራውያንና ሰማያውያን ግዙፋንና ረቂቃን ፍጥረታትን ምን ያደርጋል? ሰው ያገናኛል ማለት ኋላ ላይ ይህም ያገናኛል ማለት ነው። ረቂቁ ዓለምና ግዙፉ ዓለም የሚገናኘው በሰው ነው ማለት ነው። አሁን በቤተ ክርስቲያን ቅዱስ መስዋዕት ይቀርባል። ያ ቅዱስ መስዋዕት ከመቅረቡ በፊት ከተፈጥሮ ወገን ነበረ ማለት መስዋዕት፣ ቁርባን ከተፈጥሮ ወገን ከንጹህ ስሌ ከንጹህ ወይ አይደለም። ከዚያ እንደሚገባ ስርዓቱን ጠብቀው ካህናት በዕለቱ የሚላኩ ስዩማን ያቀርቡታል። ካህናት ይሰይሙታል። ከዚያ በኋላ በኃይለ መንፈስ ቅዱስ ያ ይለወጣል። ምን ይሆናል? የክርስቶስ ቅዱስ ስጋውን ይሆናል፣ ክቡር ደሙን ይሆናል። ዓለም ከግዙፉ ዓለም ወደ ረቂቁ ዓለም ይለወጣል ማለት ይለወጣል ማለት ሁለቱ ዓለማት ይዋሃዳሉ ማለት ነው በዚህ በመሰዊያው ላይ በአጠቃላይ በክርስቲያናዊ ህይወታችንም ማለት ነው፣ በቤተክርስቲያንም ማለት ነው። የዚህ ሁሉ ማዕከሉ ማን ሆኗል? ሰው መካከለኝነት ማለት እሱ ነው። በኋላ ላይ የተወሰነ እናነሳዋለን። የፍጥረት መካከለኛ ከዚያ ሰው ደግሞ አሁንም ከሌሎች ፍጥረታት ተለይቶ ሰው ስለአበጋግኝ አዳምኝ ነው ለጊዜው ንጉሥና ነቢይ ሆኗል። በሹመት ንጉሥ ሆኗል። ቀደም ብለን እናነሳነው ፍጥረት ላይ እናክሷል ገዣቸው ሆኗል። እንደውም ያ ይታወቅ ዘንድ ወደ ኦሪት ዘፍጥረት ምዕራፍ ሁለት ላይ እዚህ ሰዓት እየመጡ አዳም ዘንድ ስም ያወጣላቸው። ስም ማውጣት ልዩ ትርጉም አለው በቤተ ክርስቲያን ውስጥ ስም መጠየቅም ልዩ ትርጉም አለ። ስልጣንን ነው የሚያመለክተው። ወላጆቻችን እኛ ላይ ስልጣን ስላላቸው ስም ያወጡልናል ከልጅነታቸው ስም መሰየምም የባለስልጣንነት ምልክት ነው እና ስም ያወጣላቸው ነበር ተስማምቶ ነበር የሚኖረው። በኋላ ሀጢያት ሲሰራ እነሱ ራሳቸው የሚነድፉት የሚበሉት ሆኑ፣ የሚያስደነግጡት ሆኑ። ከፍጥረት ጋር ያለው ስምምነት ሀርመኒ ተሰበረ ማለት ነው እና ንጉስነት ነበር ማለት ነው። ከንጉስነት ጋር ነብይነት ነበረ፣ ነብይነት ነበረ። ነብይ ማለት ያለፈውን የሚያውቅ የሚመጣውን የሚረዳ ነው። ተገልጦለት የሚያውቅ ማለት ነው። ያዳነ ነብይነት እንዴት ነው? እግዚአብሔር አምላክ አዳም ላይ እንቅልፍ ጣለበት። ከዚያ ከጎኑ አንዲት አጥንት አንዲት አጥንትን አወጣና እሷ ሴት አድርጎ ሔዋን አድርጎ ሰራት፣ ወደ እሱ አመጣት። ተኝቶ ነበራለ። ግን ሔዋን ወደ እሱ ስትመጣ ቢያራቀት ሲያመጣለት ይህች አጥንት ከአጥንት ናት አለ። ሆ ሀላፊውን አወቀ። ተኝቶ እኮ ነበር አይደል? እንዴት አወቀ? በመንፈስ ቅዱስ ተጎጠለ ተገልጦለት አውቆ ካልሆነ ስከለ ማለት ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት ከወንድ ተገኝታለችና ሴት ትባል አለ። የጽሁፈዋን ስም አወጣላት ማለት ከዚያ በኋላ ይቀጥላል። እንግዲህ ሰው ሁሉ እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ አካል ይሆናል ይላል። ይሄ ትንቢት ነው፣ በነገራችን ትንቢት ነው። እናትና አባቱን ሰው ሁሉ ማለት ባል ሁሉ ማለት ነው። ሰው ሁሉ እናትና አባቱን ይተዋል ማለት ንቋቸው፣ አጥጥቷቸው ሳይሆን የራሱን ህይወት፣ የራሱን ኑሮ ለመጀመር ለመወጠን፣ ለመኖር ማንን ይተዋል ነው ከእናቴ ከአባቴ ጋር ያለን አዲስ ህይወት ጀምር አይደለም። እነሱን ይተውና ከማን ጋር ነው የሚተባበረው አንድ የሚሆነው ከሚስቱ ጋር፣ ከሚስቱ ጋር ይተባበራል። ሁለቱም አንድ አካል ይሆናሉ። ማለት ደግሞ ልጅ ቢወልዱ አው የመጀመሪያው ልጅ የኔ ነው፣ ሁለተኛው ልጅ ያንቺ ነው፣ ወይም የመጀመሪያው ልጅ ያንቺ ነው፣ ሁለተኛው ልጅ የኔ ነው አይሉ። በልጃቸው ምን ይሆናሉ? አንድ ይሆናሉ። ሁለተኛው ደግሞ በተለይ በተለይ ደግሞ በሐዲስ ኪዳን በፈጸሙት ቃል ኪዳን፣ በመሀላቸው ባለ እግዚአብሔር መንፈስ ምክንያት አንድ ይሆናሉ። ሁለት አንድ አካል ይሆናሉ ማለት እሱ ነው። አንድ አካል የሚያደርጋቸውን ግብ ያደርጋሉ ተብሎ ይተረጎማል። ሌላ ነው እሱ በጊዜው አለ ስነን ይሉ ማለት ነው። እና ምንድን ነው ይሄ ትንቢት? ተናገረ ለመጀመሪያው ማለት ነው። ለጊዜው ለራሱ ነው፣ በራሱ ተፈጸመ። እውነት ነው። አዳም የሔዋን ሙሽራ፣ ሔዋን የአዳም ሙሽሪት ሆነው ሁለቱም አንድ አካል የሚያሰኟቸውን ልጆች የልጆች ወለዱ፣ ትውልድ ቀጠለ። ፍፃሜው ግን ለእውነተኛው አዳም፣ ለሁለተኛው አዳም፣ ለክርስቶስ ነው። ስለዚህ ለፍጻሜ ሲሆን ይሄ ትንቢት እንዴት ተፈጸመ? እንዴት ሆነ? ሰው ሁሉ እናትና አባቱን ይተዋል። ማለት ክርስቶስ ዓለምን ለማዳን ከቤተ ክርስቲያን ጋር ደግሞ በመስቀል ላይ አንድ ለመሆን ሰማያዊ አባቱን እግዚአብሔር አብን ምድራዊት እናቱን ድንግል ማርያም ይተዋል። ይተዋል ሲባል ንቆ አቃሎ አጥፍቶ አይደለም። ከማን ጋር አንድነትን ለመመስረት? ከቅድስት ቤተ ክርስቲያን ጋር አንድነቱን ለመመስረት። ምን ላይ? መስቀል ላይ